ን ይሰጣል። ከፍትቶ መልካሙ ይስጥልን። የሞተ መንግስት ሰማያት ያዋርስልን፣ ያላችሁን ደግሞ ይጠብቅልን፣ ሀገራችንን ሰላም ያደርግልን፣ ከእንዲህ አለ አደጋ ይሰውረን። ዋጋችሁ አምነ ብርሃን ይጻፍልን። እግዚአብሔር ውስጥልን፣ እግዚአብሔር ውስጥልን። አስታራቂ ሽማግሌ አይታጣ። ድካማችሁን አጣሳድብን፣ የነፍስ ዋጋ አድርግልን። ተሸምጋይም ሽማግሌ የሰጠው የሚቀበልም ትልቅነት ነው፣ በጣም ብልህነት ነው፣ በጣም ትልቅነት ነው። አክብራችሁ ድካማችን አይታችሁ የታረቃችሁ ወንድሞቻችን እርቃችሁ የሰመሪ አድርግልን እግዚአብሔር ስጥልን። ያወለበትን ጮፌውን ደግሞ ለምለም ያድርገው። አሜን እግዚአብሔር ስጥልን። ሀገራችን ኢትዮጵያን ሰላም ያድርግልን። በማቴዎስ ወንጌል ምዕራፍ አስር ከቁጥር አርባ ላይ ኦ አንትሙ ገባርያነ ሰላም ይላል። እናንተ ሽማግሌ ማለት ሰላም የሚፈጥር ሰላም የሚያሰፍን አንድ እግር የነበረ ሁለት እግር ማድረግ የሚችል የተኮራረፈን የሚያስቅ የተወሰደ የሚያስመልስ የተበደለ የሚያስክስ ሽማግሌ ነውና፣ ሽማግሌ ሁላችሁ ግቡ። እግዚአብሔር ይስጥልን። ከለምለም ቦታ እንዳረፋችሁ ከለምለም እንደተናገራችሁ ያንርልን እግዚአብሔር ይስጥልን። ያለነበት ቦታ ደግሞ የተባረከ የተቀደሰ የሰላም ቦታ የቅምየአንድነት ቦታ ያደርግልን። እዚሔር ስጥልን። እናንተም ደግሞ ሁለታችሁም ታራቂዎች በእውነት መቸም ምክንያት ሆኖ ካልሆነ በስተከር ሰሙኑ ከኛ ይልቅ እናንተ ለመገናኘት እያሰባችሁ የነበራችሁ። አሁንም ደግሞ ያ እንግዲህ ከተቀመጥብላቸሁ ካልሆነ በስተከር ከሁለታችም ወገን በጣም ጥሩ የተለየን የነበረ እግዚአብሔር ይስጥልን። እኛ ሽማግሌዎች በጣም ከመጠን በላይ እንደኔ በጣም በጣም ትልቅ ደስታ ትልቅ የምስራች ነው ይዘን ይሄድንና አሁንም እርቃችሁ እስከ ዘለዓለም ድረስ እስከ ዘለዓለም ድረስ እንዲህ ሁኖ በሰላም በሰላም አብራችሁ የምትበሉ አብራችሁ የምትጠጡ አንድ ወንዝ አንድ ሽንጥሩ ያለ ሰው ነውና፣ ተባረኩ፣ ተቀደሱ፣ እግዚአብሔር ይስጥልን። ፍቅራችን የተባረከ የተቀደሰ ያደርግልን። ዘመኑም የተባረከ የተቀደሰ ያደርግልን። እንዴት ቆያችሁ እንዴት ቆያችሁ ሰላም ናችሁ በጣም ደስ የሚል ነገር ነው ያየሁት በእውነቱ ዛሬ በጣም ረጅም ሰዓት የወሰደ ሽምግልና ነበረ ያው በመጨረሻ እንግዲህ በደስታ በስኬት ተጠናቋል ዛሬ ይህን እዚህ ተገኝቼ ስላየው በጣም ደስ ብሎኛል የነበረው ነገር በጣም ነው ያስደሰተኝና ና በጣም ደስ የሚል ድንቅ ነገር ነው ዛሬ ያሳያችሁንና ኑሩልን ቆዩልን ለማለት ነው የምወደው በጣም ደስ ብሎኛል የተከበራችሁ ተመልካቾቻችን የሀገር ሽማግሌዎች ከመመረቅ እንዲሁም ደግሞ ታሪክን ከማሻገር ባለፈ ደግሞ እንደዚህ የተጣሉ ወገኖችን እያስታረቁ ማለት ነው ለዓመታት ዘልቀው ዛሬም ድረስ ደባርቅ ከተማ የእርቅ ስፍራ መሆኗን በተግባር እየገለጡ የሚገኙበትን የሰባቱ ከዘራ የእርቅና የሽምግልና ስርዓትን ዛሬ ደባርቅ ከተማ ላይ ተገኝተን ቀደም ሲል ባያችሁት መልኩ የደም ማድረቅ ስነ ስርዓት ምን ይመስላል የሚለውን አየን። እኛም ደስ ብሎናል። ዛሬ እንግዲህ የሰባቱ ከዘራ የእርቅና ሽምግልና ስርዓት ደባርቅ ከተማና አካባቢው ላይ በተለይ ደግሞ አሁን ላይ ያሉ የአገር ሽማግሌዎች የሰሜን ጎንደር ዞን የአገር ሽማግሌዎች በሚል ስራውን እያስቀጠሉ ይገኛሉ። አሚኮ ዛሬ እዚህ ተገኝቶ የሽማግሌዎቹን የሚሰሩትን ስራ ሊያመሰግን እዚህ ተገኝቷል ማለት ነው። የበረካ ዝግጅታችን ሰባቱ ከዘራ እንዴት ተመሰረተ፣ ዛሬ ላይስ ምን ምን ስራዎችን እየሰሩ ይገኛሉ የሚለውን እንግዲህ የአገር ሽማግሌዎቹ ጋር ቆይታ እናደርጋለን። በያላችሁበት ጥሩ ጊዜ ከበረካ ዝግጅታችን ጋር እንዲሆን እንጋብዛችኋለን። አብራችሁን ቆዩ። እየኮረኮምነ እያስታረቅነ የሚኖር ሽማግሌ ነው። ለቤቴ ለገንዘቤ ለምንም የሚለው ነገር የለም። ቤቱን ፈትቶ ይህን ስራ እየሰራ በእግዚአብሔር አገኘዋለሁ ተብሎ ነው። ሌላ ጥቅም የለውም። በእግዚአብሔር ግን እናገኘዋለን እና ይህን እየሰራ የመጣ ነው። ይህ ሰባት ከዘራ የተባለበት ከዚህ ቦታ ይህን ቦታ ይሁን፣ ከዚህ ቦታ ይህን ቦታ ይሁን ተብሎ ሲፈካከር ይህ ቦታ በዚህ ነው መሆን ያለበት ብሎ ሲያቆም ነው። ሰባት ከዘራ ሆናችሁ አይደል ተብሎ የተሰየመ በዚህ ምክንያት ነው፣ በሌላ አይደለም። እዚህ አውቃድር ቦታ ይህን መሰራት አለበት ብሎ ይህ አይሰራም ነውር ነው፣ ለሀገራችን ስተታችን ያጠፋል የሚል ሲከራከሩ፣ ሰባት ከዘራ ሆናችሁ አይደል ብሎ ከዘራ ይዘው ነበሩ። በዚያ ነው የተሰየሙ። በመጀመሪያ ሰባት ከዘራ በከተማችን በደባርቅ ከተማ የነበሩ ትላልቅ አዛውንቶች ለሀገራቸው፣ ለወገናቸው፣ ለከተማቸው እድገት መልካም ኑሮ የሚቆረቆሩ ትላልቅ ሰዎች ነበሩ እና እነዚህ ትላልቅ ሰዎች ትምህርት ቤት ተጓደለ ጠበበ፣ አንዳንድ ነገሮች በከተማ ውስጥ ወጣ ሲባል ኪሳቸው ገንዘባቸውን በማውጣት ሌላ ደግሞ ካለ የማህበረሰብ አባላት ጠቅላላ እንዲህ እናርግ ብሎ በማማከር በጎ በጎ ስራ ይሰራ ነበር። ብዙ ትምህርት ቤቶች ተሰርተዋል። እንዲያውም አንዱ አቶ አየልም ደርሷል። ከነባሩ አንደኛ ደረጃ ትምህርት ቤት እና የጭቃ ቤት ያን ሁሉ እየሰራ የመጣ ነው። ከመጀመሪያ ከዚያ በኋላ በ1987 ዓ ለከተማችን እድገት ለከተማችን ልማት ካቢኔም እኛም በአንድ እየተወያየን በአንድ እየሆን እየተማከን ከተማችን ማሳደግ አለብን። የከተማችን እድገት በጋራ ካልጠበቅነ ከተማችን ወድቃ ነው የምትቀረው የሚል ሀሳብ ነበረና በየወቅቱ እየተሰባሰን በካፍተሪ አዳራሽ በተለያየ ቦታ እየተወያየን ነበረ እንወያይ ነበረ። ግልና ስርዓት ነው ሲያወርሱ፣ እና ያየነውና የስምምነት ተከትለን እስካሁን የምንሰራበት ያለ በጣም ጥሩ ጥሩ የሆነ ነገሮችን ሰርተው ስላለፉ በነሱ እነሱን እያየን እኛ ደግሞ የእነሱን ናሪ አንስተን አካባቢያችን፣ ዞናችን በጥሩ ሁኔታ እንዲኖር፣ በሰላም ሁሉ ተፋቅሮ እንዲኖር፣ በሃይማኖታችን፣ በወጋችን፣ በባህላችን እየተዳኘን እንድንኖር ከእነሱ የወረስነውን ይዘን አሁን በተሻለ መጠን ደግሞ ወቅቱ፣ አሁን ድሮ የህዝብ ፍሰቱ ብዛቱ ትንሽ ነው የነበር። አሁን ደግሞ ትንሽ በርከት ብለናል። መሬት በመጥበቡ የተለያዩ ግጭቶች ይፈጠራሉ፣ ወንጀሎች እየበረከቱ መጥተዋል። አሁን በአሁኑ ሰዓት እና በዚህ ሰዓት ምን ማድረግ አለብን ብለን እኛ ደግሞ ወንጀል እንዳይሰራ የወሰደውን እንዳይክድ በሃይማኖት አባት እያማማልን ምንድን ነው ይሄን ያደረገ ወንጀል እንዳይፈጽም መጀመሪያ ይመከራል። ሊፈጽም ሲዘጋጅ ደግሞ ለምንድን ነው ብሎ ደግሞ ቅድሚያ ከመፈጸሙ በፊት ሄደን ነገሩ እንዲቆም እናደርጋለን። የተጣላ በማሳረቅ የተበዳደለ በማካካስ በማስካስ የሞተን እንዲሁ በማስተርናናትና ብቁ ክፍያ እንዲከፈሉ በወቅቱ በነበረው ባህልና ወግ እያደረገ በቀጥታ ብዙ ስራዎችን እየሰራ ከዚህ ቀርቶ እስከ ክልል ድረስ ማን አያሌው አያሌው ጎበዜ እናቱ አያሌው ጎበዜ ይህ ሁሉ እውቅና ተሰጥቶት በውቅና እንዲያውም ባህር ዳር ድረስ ሰዓት መጡ። ከዚህ ሁናችሁ ስልክ እየደወላችሁ አነጋግሩን። እንደናንተ የልማት ፈላጊ እንደናንተ ለሀገር አሳቢ ለከተማ ተቆርቋሪ ለሕዝባችሁ መከታ የሆናችሁ ተጣልቶ ሰው እንዲያድር እንዲውል የማትፈቅዱ እንኳን በዚህ በሴክተር መስሪያ ቤት ገብታችሁ ሁሉ የምታስተካክሉ እናንተን የመሰለ አባቶች ተብሎ የእድል ተሰጦን በየትኛው አቅጣጫ ደውሉልን፣ አነጋግሩን እኛ ለእናንተ መልስ የማንሰጥበት ነገር የለም፣ እያሉ ማንም ሰው ሳይጋጭ፣ ማንም ሰው ሳይጣላ፣ ማንም ሰው የህኖ ሳይባባል እስከ ቀጣይ ጊዜ ድረስ ቆየን። ከዚያ በኋላ ትምህርት ቤት ጠበበን ሲባል ሁለተኛ ደረጃ ትምህርት ቤት መሰናዶ ትምህርት ቤት በህንፃ ግንባታ አሰራን ከህዝባችን ገንዘብ አወጣጥተን። ከዚያ በኋላ ደግሞ መንግስት ያን መቶ አይቶ የመንግስት ተወካዮች መጥጦ አይተው ተደስተው ከዚህ በኋላማ እናንተ በምትሉት መንገድ ነው የምንሄድ ብለው መንግስት ደግሞ ሁለት ብሎክ ትምህርት ቤት ሰላሳ ሁለት ሜትር በዘጠ ሰርቶ አስረከበ። እኛም በዚያ መሰረት ሰርተን አስረከብነ። ከዚያ በኋላ ሚሊኒየም ትምህርት ቤት ሚሊኒየም ትምህርት ቤት እኛው ራሳችንን መሬቱን ተረክበን ከአውስትራሊያና ተለያዩ የተለያዩ ሀገሮች ብር አስመጥተን ነብሱን አረሙቷል ዘውዱ መኮንን የሚባልና አዛናው የሚባል አላሁን ፓርክ መስሪያ ቤት የሚሰራ እነዚህ አቅሙ አላቸው ጋይድ ሆኖ የማነጋገር በእንግሊዝኛ ማለት ነው። ያን ያን ሁሉ እያደረግነ ምሊኔንም ጭምርት አሰራን። ከዚያ በኋላ ሰባት ከዘራ ልማት እንጂ ሌላ ነገር የሌለው ተብሎ በመንግስትም ዘንድ መደገፍ ጀምሮ እስካሁን ድረስ ቆይተዋል። ይቅር በለው። በጣም ደስ ይላል። እንዴ ሽምግልና ጣዕሙ ልዩ ነው አይደል? አባሳ በጣም ሲታረቅልን፣ በጣም አሁንኛ ጦማችን ውለናል፣ እስከ 10 ሰዓት ውለናል። የሚያስቀድስ ያስቀድስ ነበር። አስር ሰዓትም እንኳን ቢውል፣ አሁን ሳናስታርቅ ብንሄድ ግን ራት አንበላም። በጣም ማማም። አሁን ግን ጥሩ ምግብ ቢቀረብ እንበላለን። ተስማምቶናል። ጥሩ እንቅልፍ ነው የሚወስደን። ለሌሎቹ ነው የምናስብ፣ ስለዚህ አናስብም። ይህ ወይ ስራችን አልሰራነ ወይ አላስታረቅነ። ግን በጣም ተረብሸን ከታራቂ በበላይ ተጣልተን ምን ኖር እኛ ነን ግን እግዚአብሔር የተመሰገነ ይሁን። አጋጥሞና ያውቅም የግዴታም ቢሆን እያያችሁት ነው። ቅድም ተፈራቀን ነበር ነው አንዱን ባንዱን ብለን እንደዚህ ያስታርቀን ነው የምንሄድ እግዚአብሔር ከእኛ ጋራ ይኖራል። እያገዘና እያስታረቅነ ነው የምንሆን ኖር ሽምግልና ይገርማችኋል ወደ 40 ዓመት ይሆነኛል። ሽምግልና ሽማግሌ ሁኚ ከምገለግል እዚህ ቀርቶ አንተ ካለርክ ተበየ በካቢኔ በካቢኔ በቅሎተ ጭኛ እየ ወዛብራ ማስተርቀ መጣቻለሁ። ወዛብራም የህዝብ ጥላቻ ህዝብ ተጣልቶ ሽምግልና ማለት የመንፈስ ቅዱስ ስራ ነው። ሽምግልና ማለት በጎ ስራ ነው። በጎ አድራጎት ነው። ሽምግልና ማለት የተጋጩን የተጣሉን አልጣጣም ያሉትን በአንድ አጣምሮ በአንድ አምጥቶ አንድ አድርጎ አብረው እንዲኖሩ አብረው እንዲጓዙ አብረው እንዲጠጡ አብረው እንዲበሉ የሚያደርግ ነው። ሽምግልና ሽምግልና አባቶቻችን ያቆዩልን ትልቅ ባህል፣ ትልቅ ወግ ትልቅ ሃይማኖታዊ ተልዕኮ ያለው ስርዓት ነው። እንግዲህ ደባርቅ የእርቅ ስፍራ ነው የሚባለው ስያሜው እንግዲህ ና የሽምግልና ስርዓቱ ደግሞ ሲወርድ ሲዋረድ መጥቶ ዛሬም ድረስ እንደቀጠለ ነው። በተለይ ደግሞ እንግዲህ ቀደም ሲል ያየሁት ነገር ነበረ። የተለያዩ ወገኖች ላይ የሚነሱ ሀሳቦች አሉ እና እነዛን ለማስታረቅ እነዛን ለማስማማት የምታደርጉት የነበረውን ነገር አይቻሉ ና እሱ እሱ ነገር እስኪያጫውቱኝ በሁለቱም ወገን የምታደርጉትን ማዳመጥ፣ ፍትሐዊ ሚዛናዊ አስተያ ውሳኔዎችን ለመስጠት የምታደርጉትን ነገር እስኪ ንገሩኝ። እኛ በሁለቱን ወገን ለታራቂ ምናልባት አንድ እኳ የከፋ ነገር ቢያቀርብ የከፋ ነገር ለዚህኛው አልትነግረውም ነዶት እንዲህ ላረግነኝ እንዲህ ሊሰራን እንዲህ ሰርቶኛል እንዲህ ብሎኛል ሲባል እኛ ደግሞ ቀልቡ መልሰን አይ ወንድሜ እኮ አጋጥሞነ ነው እንጂ እንዴት ያለ ወንድም እያለህ ነው ያጋጠማችሁ ችግር ይህ ነው ብሎ የማጥበብ ስራ ነው ያለው እንጂ እንደዚህ ታደረጋለህ፣ እንደዚህ ለምን ታረጋለህ ካልከው ሊታረቅላህ አይችልም። እንዲህ እያለህ ነው ብለህ ደግሞ ጨርሰ ከነገርከው ደግሞ ሊታረቅላህ አይችልም። ይህን አጥበበን ነው የምናስታርቀው በዚህ ጉዳይ ይስማማልና እናስታዋለን። ለማስታረቅ ብቻ ሁሉ የተቀመጠ ለማስታረቅ ነው የሚጥር። በባህላችን ህግ አውጥተናል። ምንድነው የምናደርገው? አውቆ አስቦ ዘምሮ ለወንጀል ለሚፈጸው ወይም ደም ለሚያፈሰው ወንጀለኛ የሆነ ቅጣት እንዲቀጣ እስካሁን ድረስ ያው በመቶ ሺህ ብር ነበረ አስቦ ላደረገው ደግሞ 200 ሺህ ብር እንዲከፍል ይህን ህግ አውጥተናል። ይህን ህጋውተን ይህን በዚህ ታርቀው በሰላም ይኖራል በአብዛኛው አልፎ አልፎ ደግሞ እርቅ የሚያፈርስ ሰው አለ። ያን እርቅ ያፈረሰው ከታረቀ በኋላ መቶ ሺ ብር ወስዶ ያፈርሳል። ያን መቶ ሺ ብሩን እጥፍ አድርጎ እንዲከፍል አፈርሶ ከዛ ባለፈ ደግሞ ከማህበራዊ ኑሮ እንዲገለል ይሄ ገበሬው አብሮ ያርሳል አብሮ ያረማረማ ያጭዳል ከነዚህ ሁሉ እንዲገለል ከክርስትና ከሰር ከምን ወንዲ እንዲህ አይነቱን ነገር ሁሉ እንዲያጣ በሃይማኖት አባቶች እንዲወገዝ፣ በሚለው ህጋውተን እንደዚህ እንስተዳደራለን። እዛ ባለፈሱን የሚደግፍ ቤተሰብ ቢኖር ያንንም ተመሳሳይ ሰዓት ይቀጣል፣ ከማህበራዊ ኑሮ ይገለላል። እንዲህ እንዲደረግ በቃ አማምለን ይህን ያላደረገ በዚህ በደንባችን የማይገዛ የሆነውን ሰው አንደኛ በዚህ ማህበረም፣ ሁለተኛ ጥቁር ውሻ ሁለት ተብሎ በሃይማኖት አባት እየተረገመ አሁን በዚህ ነው የምንስተዳደረ ያለና የሚደግፍ ካለ ደግሞ ወንጀለኛውን የሚደብቅ የሚያበረታታ ካለ እሱንም ተመሳሳይ ቅጣት ተደርጎበታል። በመኪና አደጋ ሚመታ ድንገት ደግሞ ሳያስበው የሚያደርግ ሰው ከሆነ ደግሞ ቀለል ያለ እንትን እንዲደረግለት በዚህ ደረጃ እየሰራን እንገኛለን። እንግልና የተጣላ ባላ ምሽት ቢጣሉም ሁለቱን ሂደን እናስታርቃለን። ከፍርድ ቤት አውጥተን እናስታርቃለን። በገንዘብ ከተጣሉ ገንዘቡ አስማምተን፣ በትዳራቸው እንቅፋት የገባ እንቅፋቱን መልሰን በዚህ እናስታርቃለን። ማይቀጥሉ እኳ ሁነው ቢገኙም ተስማምተው አልሂዳና እንትናቸው ሰማንያቸው እንዲያወርዱ እናደረጋለን። እና እስከዚህ ነው ምንሄድ። ምንንቀው ነገር የለም። እኔ እናንተ እዚህ ብንጋጭ ነገ ቁጭ ብለን እናንተ እናስታርቃለን አለቀ። ይህ ነው ሽምግልናችን። ከዚህ መለስ ነው። ለደባርቅ ነው ብቻ የተቀመጥነ ለዚህ አይደለንም ሚል ነገር የለም። ከአዲስ አበባ መጥተው ራሱ ሰባት ከዘራ የአባታቸው የቤተሰባቸው መሬት ቤት አለ እዚህ እና ተጣልተው ከአዲስ አበባ መጥተው ሰባት ከዘራ የሚባሉትን አሳዩም ብለው ራሱ ማመልከቻ ጽፎ ቀርበው ታርቀው ተመለሱ። ያቃለ ይሄን ምሱ አሁን ወልቀይቱ መነሰማቸው ቀኛች የሳቸው እና በአጋጣሚ የተለያዩ ሰዎች ይመጣሉ። እኛ እርቅ ስናስታርቅ የምንጠቅበት ባህል አለ። ያ ምንድነው በባህሉ ላይ የምንጠቀመው? አሁን ይሄ ጥቁር ደም የምንለው እርቅ አለ። ጥቁር ደም የኛ ሀገር ባህል፣ የገደልበትን ካገኘ የገደልበትን ካላገኘ ወንድሙን ካልገደለ አያርፍም። አርፍም ደመ መለስ ይባላል እና ይሄ እንደ ትልቅ እንትን ይጠቀሙበታል። ና እኛ ጣልቃ ገብተን ስናስታርቅ ማሰሪያ ነው ብለን ስለምናምንበት የቤተ ክርስቲያን መስቀል አውጥተን ደግመን ይሄን ነገር ተቆርቁረን ላንሰራው ደግመን ይሄን ነገር ላንፈጽመው ከዛሬ ጀምሮ እንደ እህትና እንደ ወንድም ልንተያይ ብለን እናምላቸዋለን። እዚያ በኋላ መስቀል መትተናል። መስቀል መትቼ እኔ ሰው አልገልም ምዬ መስቀል መትቼ እኔ የመጣው ብሎ የመስቀሉን ቃል ያከብራል። እና ብዙ ጊዜ አሳርቀ ነው የሚገደል ሰው የለም። እኔ አሁን እንግዲህ ነገርኳችሁ ከአርባ ዓመት በላይ ቆይቻለሁ። አሳርቀ ነው የገደለ የሞተ እንትን ያለ አላውቅም፣ አላውቅም፣ ሰምቼም አላውቅም። ታርቆም እንደዚሁ ያፈረስ ብዙ አላውቅም። ወደ ሽማግሌ እንደማይሆን ነገር ሁሉም ይቀርባል ይመጣል። ግን ሽማግሌ ቁጭ ብሎ ያልምቤ አይልም። አሁን አንዱ ምንድነው ያደረገ የሰውዬውን ምሽት ለኔ ይስጠይ ብሎ ሽማግሌ ሰደደኝ። ይህ ሽማግሌ ቁጭ ብላል። አየ ይሽ ምንድን ነው የምትለው ተባለ። ያው ምንድን ነው የምትለው አሁን ይሄ ሰውዬ ምሽትህን ስጠይ ብሎ ሸምግሌ እያለ ነው ብለው ይጠይቁታል። ለተሸምጋ ምሽቱን ለሚሰጠው ሰውዬ ምንም ችግር የለም ካለ፣ እናንተ ሽማግሌ ካለው አልወጣም? እሰጣለሁ። እናንተ የወሰናችሁን ውሳኔ ይቀበላል። ነገር ግን የኔ ምሽት ለሱ ሲሰጥ ከእናንተ ከሽማግሌዎች ደግሞ ያንዳንቺ ምሽት ለእኔ ትሰጡኛላችሁ። እንደዚህ እስከዚህ ድረስ ብዙ ነገር አለ። እንዲህ አይነት የሚያባብል ጨዋታና ሽማግሌ ሁሉንም ይቀበላል። ይሰባል። ወደ ሰላም ደግሞ አይቶ ገምቶ እንደዚህ ያደርጋል። ተሸምጋዮች ደግሞ በአካባቢያችን አንሸመገልም አይሉ ታርቀው ደግሞ በአንዳንድ ትንሽ ሰዎች ናቸው እንጂ አፈርሱ ላለመታረቅ ያስቸግረሃል ብዙ ጊዜ ያደክ በኋል ከታረቁ በኋላ ደግሞ አፈርሱ ላለመታረቅ ግን ብዙ ሽማግሌ ይደክማል። ጣ ወረድ አለበት እና በዚህ ደረጃ ነው ስርዓታችን አሁን ተከብሮ በአዲስ እንደዚህ አይነት የሚደረገውን ለምሳሌ አሁን በአሁኑ ሰዓት የሚያጋጥመን ነው ሁሉ ቦታ ሽጦ ምሽቴ አልፈረመችም ልጅ አልፈረመም የሚል ነገሮች አሉ። ለነሱ ሁሉ የተለያየ ህግ አወጥተን አማምለን እንዲህ እንዳይሆን አድርገናል። ሰባቱ ከዘራ በረጅም ዓመታትን ያስቆጠረ የእርቅና የሽምግልና ስርዓት ነው ይታወቃል። እና ወደፊትስ ምን ሁኖ ማየት ይፈልጋሉ? አባቶችም እንግዲህ ወደፊት ምንድን ነው ማድረስ የምትፈልጉት? ይህንን ማህበሩ ማህበሩ እኮ እያስቀጠል ነው። ሰባት ከዘራ የሚባል እኮ አሁን እየተዳቀቀ እያለ የነበሩ ሰባት ሰዎች አይደሉም። አሁን ሁሉ እንደ ሰባት ከዘራ አክብረ ነው ሄድ ተብሎ ነው እንጂ እስከ ሰባት ከዘራ የሌለ ሰው እያስታረቀ ነው የመጣ። በፊትም ከእሱ ወደዚህም፣ ሰባት ከዘራ ከተፈጠረም እያስታረቀ ነው ያለ፣ ነገም እያስቀጠለ ነው እርቁ ጠቅላላ በአባቶቻችን የወረደ ነው። ሰባት ከዘራ አሁን የተሰየመ ስያሜ ይሁን እንጂ መጀመሪያ ሰባት ከዘራ ሳይባል ከዘራም ሳይመጣ ሌላ ጉዳይም ሳይመጣ ይህ ደመርቅ እያስታረቁ ነው የመጡ አባቶቻችን። እኛ ደግሞ ልጆች ተከትለን ደግሞ እያስታረቅነ ነው፣ ነገም በዚህ ነው የሚቀጥል። እኛ ስናልፍም ልጆቻችን ደግሞ በዚህ ያስታርቃሉ። ይህን ይቀጥላል። ሽምግልና ማለት ከመንፈስ ቅዱስ የወረደ ነው። በእግዚአብሔርን ዘንድ ስናይ ይቅርበሏቸው ነው የሚለው ይቅርበሏቸው ነው በድለው እንኳን ይቅርበሏቸው ነው የሚለው። ሽምግልና ጠቃሚነቱ ይሄ ነው ተብሎ በኩባያ ወይም በኪሎ ተሰፍሮ የሚታይ አይደለም። በጣም ትልቅ ነው ሽምግልና ትልቅ መሰረት ያለው አገርን፣ ህዝብን የሚያደላድል የተጣሉን ወደ አንድ አምጥቶ አብሮ የሚያበላ የሚያጠጣ ስራ ነው እና ሽምግልና በጣም ትልቅ ነው። ታዲያ ይህን የመሰለውን ሽምግልና ማንኛውን ሰው ሳይንቀው፣ ማንኛውን ሰው ጣልቃ እየገባ ክፉ የሚሰሩትን እያስወገደ ተው እያለ እየተቆጣ፣ ወደ አንድ ተጣጥመን ብንኖር ለእኛም ለነፍሳችንም ለአጠቃላይ ለሉም የወለድናቸው ልጆችም ሰላም ብናስፈጥር በጣም የተሻለ አካህር ነው ብዬ አሳስባለሁ። ይናገራለሁ ደባርቅ ሲባል ስያሜው ራሱ ደባ ማለት መጣላት ነው፣ እርቅ ደግሞ እርቅ ነው። በዚህ ነው ደባርቅ ልትባል የተሻለች። እና አባቶች የነበሩት ደባ በደባ ሲጣላ ሰው ይህን የደባውን ጠብ ወደ እርቅ አምጥተው ወደ ሰላም አግብተው በዚህ እየሰሩ ስለነበረ ስሟም ደባርቅ ልትባል ትችላለች። አፈ ታሪክ ሌላም አለ። ፈጣሪ ኢየሱስ ክርስቶስ ከዝቋላ ተነስቶ በእንገዶች ሁሉ ስም እየሰጠ ባደረበት በዋለበት እስከ አብረንታንት ገዳም ድረስ የወረደበት ደባርቅ፣ ድብ ባህር፣ እንደዚህ ዘሬማ፣ ወደዚህ መሳሰሉትም ሁሉ እንደዚህ ያለ የስም ስያሜም ይቻገር ገር የተቀደሰች ናት። ፈጣሪ በመሬት መጥቶ ባርኳት የሄደች አገር ስለሆነች በእሷም ትጠራለች። በሁለት ነው የምትጠራ፣ ደባርቅ የደባርቅ ስያሜዋ። ስለዚህ አሁን እኛ የምናደርገው በምንሰራው ስራ እኛ አሁን በእውነት እንዲህ ሶስት አራት ሽምግልና እንሸመገዳለን። በቀን ስራ የግል ስራ መስራት አንችልም። በተለይ አሁን ህዝብ ስለበዛ ወንጀለኛውም እንደዚህ ስለሚበዛ ፍትህ ፈላጊ ሰው ብዙ ነው እና ፍትህ በጎደለ ቁጥር እኛ ሰባት ከዘራዎች ቢሮቸው የት ነው? በእንትኑ በዛፉ በምኑ በምኑ ቁጭ ያለነው ነው። እኛ ይህን ህዝብ ብናስተናግድ ግን የተበደሉ ሰዎች ሰባት ከዘራ ቢሮ አሳዩ እያሉ የሚንከራተቱ ሰዎችም አሉ። ቢሮ ያለን ይመስላቸዋል። እንደ መንግስት ሰራተኛ እንደዛ ስለምንመስላቸው የሰባት ከዘራ ቢሮ አሳዩን እያሉ የሚጠይቁም ባለ ጉዳዮች አሉ። ለሽማግሌ ገንተር ብሎ መናገር ይኖራል። ሽማግሌ ደግሞ ለተራቂ ደግሞ ሊያስታርቅ ብሎ መቆጣት ይኖራል። ይሄ አይዘ ነው። አንሄድም፣ አለቀ፣ ፈሰሰ፣ ታረቀ። በጣም ደስ ይላል። በጣም አመሰግናለሁ። አባሳሁ በጣም ነው የምናመሰግነው ጊዜ ወስዳችሁ አብራችሁም ስለነበራችሁ በጣም እናመሰግናለን። እኛም እናመሰግናለን። የሀገር ሽማግሌዎች በመረቃታቸው አገር ያቆያሉ። እንዲሁም ደግሞ ታሪክን ለትውልድ በማሻገር የራሳቸውን አስተዋጽኦ ይወጣሉ። እንደዚህ ደግሞ በግጭት ወቅት የሚፈጠሩ አለመግባባቶችን በጋራ እንደዚህ በጋራ በመሆን በማስማማት እንግዲህ የአላስፈላጊ ጥፋቶችን በማስቀረት ደም ያደርቃሉ፣ ሰዎችን ያስማማሉ። የአሚኮ የቅዳሜ ቡና የበረካ ዝግጅታችን በሰሜን ጎንደር ዞን የእርቅ ስፍራ በሆነችው ደባርቅ ከተማ ተገኝተን ሰባቱ ከዘራ የእርቅና የሽምግልና ሥርዓት፣ ምን ይመስላል የሚለውን ቀደም ሲል ባያችሁት መልኩ ከእናንተ ጋር ደስ የሚል ቆይታ አደረግን። በካሜራ በኩል ሀብተ ገብርኤል መኮንንና አቤል ተወልደ አብረው የነበሩ፣ ፕሮግራሙ በማዘጋጀት ሰለሞን አደላ ከእናንተ ጋር ደስ የሚል ቆይታ አደረግን። እኛ ባየነው ነገር ደስተኞች ነን። ደባርቅ እውነትም የእርቅ ስፍራ መሆኑን አስተውለናል። የበረካ ዝግጅታችን በዚህ ተጠናቋል። ጠናስጥልን፣ በጣም አመሰግናለሁ። ኑሩልን፣ በጣም እናመሰግናለን። ነሺ